ሰላም ሰላም ውድ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም፣ እንደምን አላችሁ? አለን። ዛሬ እንግዲህ በአዲስ ቪዲዮ ብቅ በለናል። እንደምታዩት በጣም ውብና ማራኪ የሆነ ቁምሳጥን ባለ ባለሶስት ተከፋች ተደራቢ የሌለው እና ደግሞ በጣም ውብ የሆነ ማች አንድ ላይ ተሰራ የቴሌቪዥን ማስቀመጫ ነው ይዤላችሁ የመጣሁት የአንድ ሰው ትዛዝ እንግዲህ እንደዚህ ውብና ማራኪ አድርገን ሰርተናል። እናንተም እንግዲህ ማዘዝ ከፈለጋችሁ፣ ታች ላይ ያለውን ስልክ በመጠቀም ደውላችሁ ማዘዝ ትችላላችሁ። እኛ የፈለጋችሁበት ቦታ የምናደርስ ይሆናል። እንደዚህ ውብና ማራኪ የሆኑ እቃዎችን ማዘዝ ከፈለጋችሁ፣ ኦሳማ ፈርኒቸር ምርጫችሁ ይሁን። እንግዲህ እንደዚህ በጣም የሚያምሩ መሳቢያ ያላት አንድ መሳቢያ ከላይ የተደረገለት በዚኛው በኩል አንድ መሳቢያ ከላይ የተደረገለት ከስር ልብስ ብዙ ልብስ እንዲይዝ ተደርጎ የተሰራ ነው። እንደምታዩት ደግሞ በጣም የሚያምር ወደ ጎን መንሸራተት የሚችል በጣም ዘመናዊ የቴሌቪዥን ማስቀመጫ ነው። ወደ እናንተ እየመጣሁት ከእንግዲህ ውጭ የተሰራ የሚመስል በጣም የሚያምር በሚያምር ከለር በሚያምር ዲዛይን የተሰራ የቴሌቪዥን ማስቀመጫ ነው። ከእናንተ የሚጠበቀው ታች ላይ ያለውን ስልክ ታች ላይ ያለውን ስልክ በመጠቀም መደወል ብቻ ነው። እኛ 24 ሰዓት ኦንላይን ላይ ታገኙናላችሁ። በመቀጠል ደግሞ የተለያዩ የፈርኒቸር ውጤቶችን ከኛ ጋር ታገኛላችሁ። አልጋ፣ ቁምሳጥን፣ ቡፌ፣ ኪችን ካቢኔት፣ ሶፋ፣ መጅሊስ፣ የተለያዩ የፈርኒቸር ውጤቶችን ከኛ ጋር ታገኛላችሁ። እንግዲህ በመቀጠል ቀጥታ ወደ መረጃው የምገባ ይሆናል። እንደዚህ ውብና ማራኪ አድርገን እንግዲህ በትዛዛችን መሰረት እየሰራን እንገኛለን። እናንተም ቀደም ብላችሁ ኦርደር ማድረግ ትችላላችሁ። ማንኛውም ቦታ የምንልክ ይሆናል።